ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚህ ባታስለቅሷት በጣም ደስ ይላልና አርግዛ ማልቅሳ ወልዳም አርግዛ ግን በጣም ይደብራል ማለት ነውና፣ ቤተሰቦቿ ግን ደስ ነው የሚሉት። በነገራችን ላይ ማዘርያዋ በተለይ የገባቸው ናቸው ማለት ነው። ለካ እናትነት እንደዚህ ያስለቅሳል። የምር ብቻ ያው በጣም ነው እንትን የሚለው አብርሽ ጋም ቢሆን ሕፃን ስለሆነ በጣም ይከብዳል። ያው ሳምንቱ ነው መሰለኝ ሳምንቱ ናታ ወለደች እና የሆነ ሰዓት ላይ በጣም ነው ያዝናኝ፣ የሆነ ሰዓት ላይ ደግሞ አሳዝናኛል። ጀምር በጣም ነው ያለቀስኩ ስታለቅስ ማለት ነው እና እናትነት ከባድ ነው። ያው ሴት ልጅ ስትወልድ ነው የእናቷን እመም የእናቷን ድካም እናቷ ምን ያህል እንደለፋችላት የምታውቀው ይባላል ማለት ነው እና በሩታዬ እያየን መረዳት እንችላለን። እንደዚህ ስታለቅስ አይኗ ደግሞ በአንዴ ነው የሚገለባበጠው እናንተ እና በጣም ነው ያሳዝነችኝ። በጣም ነው ያስለቀሰችኝ እሷን አይቼ በጣም ነው ያለቀሱት። በፊትም ያው ስታለቅስ አይመቸኝም፣ አይመቻኝም የምሬን ነው እምላችሁ እኔ ሩታዬ ስትስቅ ምናምን በጣም ደስ ይለኛል። ሰሞኑ እንግዲህ ደስ ደስ የሚሉ ቪዲዮዎችን እያየን ነው። በዚሁ ቀጥሉበት ማለት እንደዚህ ደስተኛ ሆናችሁ ምናምን ጸብ የሌለበት ደስ የሚል ነገር እንትን ብላችሁ ስመጡ በጣም ነው ደስ የሚለን ማለት ነው እና እናትነትን በሩታ አየን ማለት ነው እና የራስ ቤት ሕፃን ልጁ እኮ ፈረደበት። አንዴ አባቱ ያሰቃየዋል፣ አንዴ ደግሞ አያቱ አክስቱ። እንዴ ገና እንትን ሳይል እኮ በጣም ተሰቃየ። ወደ ሚዲያ መጣችሁት። እና ያው እንግዲህ ዩቱብ እንደምትከፍቱለት እርግጠኛ ነኝ ማለት ነው። ያው ቲክቶክ ሚቱ አብርሽ እንዳለው ማለት ነው እና ብቻ በጣም ደስ ብሎኛል። እንደዚህ ሆናችሁ ተሰ ደስተኛ ሆነች ስለመጣሽ ማለት ከቤተሰብ ጋር ሳትጣይ ሳትጨቃጨቂ ምናምን ግን ያው አርግዛም ተበሳይታ ወልዳም ተበሳይታ ፕራንክን ቢሆን ማለት ነው ይዘለቃል ግን እና ቤተሰቦች ሩታዬን ስለየዋት ደስ ብሎኛል። ያው በጋዝም ሌላ ቤት ላይ መተዋል ያችም ያው አንገቴ ላይ ገመድ አስገባለው እያለች ነው ማለት ነው እና ሩታዬ እንግዲህ ቻዩ ከዚህ በኋላ ሁሉንም ነገር ማለት ነው፣ ፕራንክ የምትደረጊውንም ቻዩ። መቻያውን ይስጥሽ ፈጣሪ ማለት ነው፣ ትግስቱን ይስጥሽ። ያው አንቺም አሪፍ ፈርገሽ እንደምትመልሽላቸው ተስፋ አለኝ ማለት ነው። የአንቺ ፕራንክ ደግሞ አይታማም እና በዚሁ ቀጥሉበት። እኔ የምሬ ነው ምላችሁ፣ ሌላ ሰው ሲገባ ማላቸው ምናምን በጣም ነው የሚያስጣላኝ። እንደዚህ ግን ፕራንክ እየተደራረጋችሁ ምናምን ስትመጡ በጣም ነው ደስ የሚል እና አብርሽን ደግሞ አንዴ ፕራንክ ብታደረጊው ደስ ይለናል ማለት ነው። ይሁን አስደንጋጅ ፕራንክ በቃ ላበላ እንባ በንባ የሚያደርገው ፕራንክ ወይም ደግሞ ሽንት የሚያስመልጠው ፕራንክ ምንትን ብት ብትሰሪው ደስ ይለናል። ማዘርያ ምን ላይ ያሳብ አንቺ ብቻ ነሽ ለፍተሽ ያመጣ አብርሽ አብርሽ እንደዛ ይላል። እኔ አንቺ ብቻ አይደለሽም እኔ ለፍች ይበታለው እና ማዘርዬውም ደገሙት ማለት ነው። በነገራችን ላይ ማዘርዬ ይመቻችሁ ማለት ነው። በጣም የገባቸው ናቸው። በነገራችን ላይ የሩታ ቤተሰቦች የገባቸው ናቸው። ይሁን በቃ እየተማረ ቤተሰብ ታውቃላችሁ፣ እየተማሩ ናቸው ሁላቸው ደስ ነው የሚሉኝ። በቃ ኔ በነገራችን ላይ ማለት ነው ከአንድ ሰው ውጭ ከእነሱ ቤት ውስጥ ከአንድ ሰው ውጭ ሁሉም ደስ ይለኛል ማለት ነው። እና ሩታዬ እንግዲህ ቻዩ ማለት ነው አራስ ሆነች፣ ተመችቷቸዋል፣ እንደፈለጉ እያደረጉች ነው። አንቺ ደግሞ ማለት ነው የምትመልሽላቸውን መልስ እንጠብቃለን ማለት ነው። እና ተነስተሽ ደግሞ ያን ሁሉ እርጉዞ ነሽ የሆንሹን ነገር ደግሞ ለእያንዳንዷ የምትመልሽላትንንትን እንጠብቃለን። ያው ጊዜው ረዘመ ጊዜ በጣም ረዝሞብናል እና እና ሩታዬ አንቺ የምትመልሽላቸው አሪፍ አሪፍ ፕራንኮችን እንጠብቃለን ማለት ነው። ብቻ ዛሬ በጣም ነው ደስ ያለን፣ ድንጋጤውም ያው ቢያስለቅሰንም እንደዚህ ሆና ስለመጣች ከጭቅጭቅ ሆነ ከነገር ምናምርቃ ስለመጣች በጣም ነው ደስ ያለኝ። የምሬ ነው የምላችሁ። እኔ የሆነ ሲጨቃጨቁ እንዲሆነ ከዚህ ገባ ሲሉ አይመቸኝም ማለት ነው። በቃ እኔ ሁለቱ ፍቅር ሆኖ ትላንትና አሁን ከትላንት ወዲያ ትላንትና አብሪሽ የሚሰራው ነገር በጣም ደስ የሚል ነገር ነው ማለት ነው እና ዛሬ ደግሞ እናትየዋና እህትየዋ የሰሩት ነገር ያው ቢያስደነግጣትም እናት ናት። እንደዚህ አይነት ፕራንክ ባይሰራ ደስ ይላል፣ ግን ስታለቅስ በጣም ነው ያሳዘነችን። እኔ ስታለቅስ አይመቸኝም። በቃ ሩታ ስታለቅስ እኔ እንጃ ለምን እንደሆነ አላቅም፣ አልወድም፣ አይመቸኝም። እና ስታለቅስ ባይመቸኝም፣ ግን ደግሞ ከጭቅጭቅ ሌላ ሰው መጥቶ አብርሽ እንደዚህ ኤርሜላ እንደዚህ ከሚላት እንደዚ አይነት ፕራንኮችን እየተሰራሩ እንደዚህ እየተጫዋወቱ ምናምን ሲመጡ ደግሞ ደስ ይላል ማለት ነው። እና ከጭቅጭቅ ርቃችሁ እንደዚህ ደስተኛ ሆናችሁ በቃ ማለት ሁሉም ሰው ደስተኛ የሳቀሉ ደስተኛ አይደለም ግን የሆነ ሚዲያ ላይ ስትመጡ እንደዚህ ለዛ ነገር ጋፕ ሰርታችሁ ለእኛም እረፍት ሰጥታችሁን የእናንተ ያው ስትጨነቁ እኛም ስለምንጨነቅ ማለት ነው። በተለይ ሩታዬ አንቺ ስታለቅሺ፣ ስትጨነቂ እዛ ጋ ሁሉ ማፎን ሲከፍትብሽ እኔ በነገራችን ላይ እየፈለገ ቀልድ ራሱ ቢሆኑ እነሱ አንድ ቢሆኑ ራሱ የሆነ እሷን እንዲሆን ነገር እኔ እንጃ በቃ የቦታጀራ ትብሮች ምን አለ መሰላቸው ችግራችሁ ማለት ችግራቸው፣ ሴት ልጅ ሴት ልጅ ላይ የሆነ ጫና በቃ እየሰደቧት ምና መስራት ይፈልጋሉ እና ያ ቢያናድደኝም ቢያናደደኝም ከነሱ ርቀሽ እንደዚህ ከአብርሽ ጋር ከባልሽ ጋራ ያኔ እኔ አትምጪ አደለም ከባልሽ ከባልሽ ጋር ሆነሽ ምናምን ደስ ይላል ማለት ነው። እሱ አሁን እየሰራ ያለው ፕራንክ ምናምን በጣም ነው ደስ የሚለው ማለት ነው። እና እናትሽና እህትሽን የሰሩትም ደስ ይላል። ልጅሽን ደግሞ ጠብቂ ማለት ነው። ያው የመጀመሪያ ልጅ ይንሰፈሰፉለታል ይመስለኛል እና ሩታዬ እንደዛ ነው። በቃ ማለት እኔ እንደውም ፌንት ትባላለች ምናም ብዬ ፈርቼ ነበረ። ልጇን ንወስዳለ ምናም ብለው ሲያወሩ በጣም ነበር የፈራሁት። ግን ያው እያለቀሰች ምናም አንዳንዴ ጥንካሬ የሚባል ነገር አለ ማለት ነው። እና እያለቀሰች ምናም ሳያት እኔ ራሴ ነው ያለቀስኩት። የምር የእኔ ልጅ ነው የጠፋ የመሰለኝ ማለት ነው። እና እኔ ራሱ ከእሷ ጋር እያለቀስኩ ነበር። በጣም ነው ያሳዘነችኝ። አይዞሽ እንግዲህ ቻዩ፣ እነሱም ደግሞ መልሽላቸው። ብድሩን ያልመለሰ ልጅ አይወለት ተብሏል ማለት ነው። እና አንቺም ደግሞ ብድርሽን ለመመለስ ማለት ነው አይምሮሽ ላይ ብዙ ፍራንኮች መምጣት አለብሽ። እህትሽን አስለቅሻት። ማዘርን እንኳን እንደዛ አልልሽ። ማዘር ያው ትልቅ ሰው ስለሆኑ ይከብዳል ማለት ነው እና እህትሽን ግን በደንብ አርገሽ ፍራንክ ስሪልን ማለት ነው በደንብ አርገሽ እና አበጋዝንም ደግሞ ብሰሪልን እንዴት ደስ ይለናል። የምሬን ነው ምላችሁ። እሱን አስለቅሰሽ ብትታዩ በተለይ በልጁ ጉዳይ ወይ ደግሞ በአንቺ ነገር ያው አንዴ ወደ ሚዲያ ከመጣችሁ ታይቀር። ያው ከአሁኑ ሚዲያ እያለማመዳችሁ ስለሆነ አበጋዝን ደግሞ በልጁ ጉዳይ ፕራንክ ብታደርግልን እኔ የምሬ ነው ደስ ይለኛል ማለት ነው እና ብታደርግልን ደስ ይለናል። በደንብ አድርገሽ ማለት ነው ይህ ዝም ብለሽ ሳይሆን በደንብ አርገሽ በቃ እሱ የሚያለቅስበትን በቃ ላበላብ የሚሆንበትን አብርሽ፣ በነገራችን ላይ ትንሽ ነገር ነው የሚያልበው ማለት ነውና እና ላበላብ የሚሆንበትን ፕራንክ ብሰሪው ደስ ይለናል ማለት ነው። እና እናትሽ፣ እህትሽ ያው ተበቅለውሻል። ገና አለ ብላሻለች እህትሽ። አንቺ ደግሞ ተበቃያት ማለት ነው። ምርጥ ፕራንክ እንደምሰሪያት ተስፋ አለን ማለት ነውና ደግሞ ሰዓት ይከበርልን፣ በሰዓታችሁ ልቀቁ። እንደ በፊቱ በበፊቱ ሰዓት ብትለቁልን ደስ ይለናል። ሰዓታችሁን አክብሩ። ሰዓት እያከበራችሁ አይደለም እና በጣም ነው በቃ ምን ልበልሽ? ዛሬ ያው አስለቅሰሽኛልም ደስ ብሎኛል ማለት ነው። ከነገሮች ስለሸሽሽ ደስ ብሎኛል፣ ግን እንደዚህ ደግሞ ፕራንክ ስለተደረግሽ በጣም ነው ያስለቀሽኝ። የኔ ውድ ስታለቅሽ ያው አይንሽ ይገለባበጣል እናውቃለን። ዛሬ ራሱ ተገለባበጠ እኮ ምን እንዳከለ ደግሞ የሚገርማችሁ ነገር ስታለቅሳ ይኗ ትልቅ የሚሆነው ነገር እሳ የምር ትልቅ በቃ የሆነ ትልቅ የሆነና የወጣን ተገልግሎ ማለት ነው እና በጣም ነው ደስ ያለኝ ከነገሮች ርቀሽ ስለመጣሽ ከነዛ ከአብርሽ ቡችሎች ርቀሽ ስለመጣሽ በጣም ደስ ብሎኛል። አበጋዝ እንግዲህ ሚስትን ተንከባከባት። ያው በሰሞኑ በዚች ሁለት ቀን የምታሳየን ነገር በጣም ደስ ይላል። አሁን ከዚህ በላይ ደግሞ ደስ ደስ የሚሉ ነገሮችን ከሩታዬ ጋር የሆነ ጭቅጭቅ ምናምናም ሳይሆን የሆነ ደስ ደስ የሚሉ ነገሮችን ከአራስ እስከምትወጣ ከአራስ ወጣሽ በኋላ ነብረ አሰማማ አንተን ራስን ማለት ነው እና እኛ የምንጠብቃለን ከአራስ ስትወጣ ምን አይነት ቪዲዮ መሰላችሁ ምንጠብቀው አያልን ይናገርም እና ከነብሯ ከአራስ እስከምትወጣ ድረስ በደንብ አድርገህ ተንከባከባት ማለት ነው። ምናልባት መጀመሪያ ያደረግካትንም ልትረሳው ስለምትችል ማለት ነው እና ተንከባከባት። እንደ ትላንትና እንደ ትላንት ወዲያው ምናምን ፕራንክ እየተደራረጋችሁ ሁለታችሁ ብትመጡ ደስ ይለናል። በጣም ነው ደስ የሚለን የምሬ ነው ምላችሁ እና ሩታዬ ደግሞ የምትመልሺውን መልስ እንጠብቃለን። የኔ ውድ የኔ ቆንጆ በደንብ አድርገሽ መልሽላቸው። ውድ ቤተሰቦቼ በጣም ነው የምወዳችሁ። ላይክ ሰብስክራይብ እያደረጋችሁ እኔን እህታችሁን አበረታቱኝ ማለት ነው። የኔ ማሮች የኔ ፍቅሮች ማለት ነው። የሩታዬ ወዳጆች እህቶች በጣም ነው